አላይኩም ረቱላ በረካተው እንደናች ተመልካቾች ሰላም እኔ ናችሁወእኔጋ በጣም ሰላም ነኝ፣ አልምዱላ እናንተሳ? እኔ እኔጋ በጣም ጥሩ ነኝ። ዛሬ ደግሞ ለየት ያለች ፍራኪዥ መጥች አለሁ። መቼም የኔ ቪዲዮ እየጣማችሁ ነው አይደለ? የቤትን ገመና ቀስ በቀስ ቀስ እያልኩ ለሚስቴር ትምህርት ለማስተማር የሚያል እንደገና ለአንዳንድ ሴቶችም ደግሞ ትምህርት እንሊሆናችሁ የሚጠቅም ነገር ነው። ዛሬ እንግዲህ እንደምታወት ይሄን ለብሻ አለሁ። ምን ላደረግ መሰላችሁ? ጢስ የማይሞጥ ሴት ማለት ነው ት እንዲያሰማኝ ወላይ እንደዚህ ቆይ አሳያችሁ ይሄን ታውታላችሁ አይደል? ጋቻ ነው። ወይባ ዝቺ ላይ አለው ይሄው እና ሲጤስ ነው ያገኘሁት ማለት ነው። እና ምን ላደርግ መሰላችሁ? ቀጥታ ይሄንን እንደዚያ አድርጌ ልብስ አደረግና ካሜራን እጠራለሁ። ስትመጣ እምራትን እኔራት አለሁ ማለት ነው። ካሜራን እደብቃለሁ። ወላይ ምን እንደሚፈጠር አንቺ እንደው አሞቂ እስኪ ምናምን ላይ መሞቅ አለብኝ ማጣፈጫው ግድ ይለኛል ምናምን ብዬሽ ሳበቃ ጉድ ይላለሁ። እንግዲህ እንግዲህ የምትሆን ነገር አላውቅም። ዞሮ ዞሮ አብራችሁ ሁኑ። በጣም አሪፍ ፕራንክ ነው የምትሆነው። እየጠበኩ ነው ዝም። በካሜራ ላስተካክል፣ ጠብቁ እንግዲህ ተመልካሾች። ይሆን እንደምትመለከቱኝ እዚህ ጋ እንግዲህ ያቸው ቡል ያለች ነው ጉዴ። ገና ነው ብቻ ጉዴ ከላ ነው። ቆይ እስኪ እሷ ምንጫዋን ሰዓት አይቼ ነው እንትን ማለት ያለብን ይሄ ጢስ

ወላሂ በይ እንጂ ተመካቾች ጉድ እዛ እያመመሽ ቢ ስራ አለ ነው እዛ አይደለም ተይው ነው ያልፈልግ ነው። አውቄ ነበረ ድምፅ አይደለም እኛ እንኳን ችግሩ